በላዩ ማሞ ወንድማችን ያው እንደ አሰርገው የሚለውን የሀሳብ ዝርጋታ ላይ የተጠየቀ ጥያቄ ነው። ሀሳቡ ጥሩ ነው፣ ገብቶኛል። ወንድሜ ግን አሁን ክርስቶስ ከመጣ በኋላ ሁሉም በሁሉ እኩል ካደረገ በኋላ ይህ ነገር ሊሰራ ይችላል ወይ የሚል ጥያቄ ያዘን አስተያየት ነው። በላዩ ማሞ ሀሳቡ ጥሩ ነው፣ ገብቶታል። ደስ ይላል። እናመሰግናለን። የሀሳብ ዝርጋታችን ቤተሰብ ስለሆነ እንደዋ ሰርጎ የሚለው ላይ እንግዲህ እዛ ላይ ጥያቄው እዛ ላይ እንደው ሰርጎ የሚለው ላይ መሰረት ስላደረገ ክርስቶስ ሁሉን በሁሉ ሁሉን በሁሉ እኩል አድርጓል። የሰው ልጅ እያልክ ያለውን ከተረዳኸው ሁሉም በሁሉ እኩል ካደረገ መንፈሳውያንም በክርስቶስ ዘንድ እኩል ናቸው ማለት ነው። አሁን እኔ እናንተ የወደቁ እና በከፍታ ያሉ የምንላቸው ክርስቶስ ጋር እኩል ናቸው ማለት። ይሄን ማለት እንደዚህ አይነትም ነው። ይሄንንም ይህን ተረድተዋል። በላዩ ማን ነው በክርስቶስ ዘንድ እኩል ያልሆነ ሁሉ ቦታን ያዝን የተባለው? በክርስቶስ ዘንድ ሁሉ በሁሉ እኩል ነው። የትኛውም መንፈሳዊ አካሄድም መንፈሳዊ ያንም እኩል ናቸው። ያንን በማስረጃ በደንብ የምናወራበት የሆነና ያልኩት ምንድን ነው በሱ ነው። በሱ በሱ ከሱ ሲያየ እኩል ነን። ወይም ደግሞ እስኪ በምሳሌ ብንወስደው አንድ አባት አራት ልጆች አሉት። እነዛ አራት ልጆች የአባታቸው ሀብት ላይ፣ የአባታቸው ቤት ላይ፣ አባታቸው ያለው የትኛውም ነገር፣ ከአባታቸው የሚያገኙት ፍቅር፣ ከአባታቸው የሚያገኙት ጊዜ ከአባታቸው የሚያገኙት በረከት እኩል ነው። በዚህ ባለማዊ ሕግ እንኳ ስንል ልጆች የአባታቸውን ንብረት በእኩል ነው የሚወርሱት። መበላለጥ የለም። እኩል ተሳታፊ ይሆናሉ በአባታቸው ዘንድ ማለት ነው። በአባታቸው አባታቸው ባለው ነገር ሁሉ እኩል ነው የሚያገኙት። እኩል ተሳታፊ ይሆናሉ። አሁን አባታቸው ጋር ባለው ነገር እኩል ተሳታፊ ይሆናሉ። ልጆቹ ግን እርስ በርስ እኩል ናቸው ወይ? አራቱ ልጆች ባገኙት ነገር ካባታቸው ባገኙት ነገር ካባታቸው ባገኙት እኩል ወራሽነት በእኩል ደረጃ ተጠቃሚ ናቸው ወይ? እንዴት ነው የሚጠቀሙበት? እነሱ እርስ በርስ እኩል ናቸው ወይ? እኩል በሆነ ስርዓት ነው እየኖርን ያለነው? ስለዚህ በክርስቶስ እሱ በሰጠን ነገር ከሱ በሚመነጭ ብርሃን እኩል ነው የምናገኘው። ብርሃኑ እኩል ይደርሰንና እኛ ያንን ብርሃን በኩል እንተረጉመዋለን ወይ? ነው እኛ እርስ በርስ እኩል ነን ወይ? በኩል ደረጃ ነው ያለ ነው። አሁን እኩልም እንድንሆን እኩልም እንዳንሆን የምናደርገው ራሳችን ባለንበት ሁኔታ በላዩ ማማሆን ያነሳው ጥያቄ ቀላል ጥያቄ የሚባል አይደለም በመሰረቱ በክብስ የምትማዘና የተራተ ጥለት ውስጥ አሁን ክርስቶስ ብለን በሃይማኖት ውስጥ ነው ክርስቶስን ልናቀው የምንሄድበት መንገድ እንጂ በሃይማኖት ውስጥ ነው የምንከተው። አንዳንድ ነገሮችን የምናደርገው ክርስቶስ ጋር እብረት ለመፍጠርም ክርስቶስን ለማወቅም። ክርስቶስ አድርጓቸዋል ማለት ከክርስቶስ ጋር በተያያዘ ሃይማኖት ላይ ነው በጣም ጥገኛ። አሁን ከሃይማኖት የምናገኘውን ነገር ላይ ተመስርተን ነው ክርስቶስን የምናውቀው እንጂ ክርስቶስ እንደዛ ምንድን ነው። አሁን ክብ ስምት ስንል ስርዓት ነው አስቀምጦ የሄደው ክርስቶስ ስርዓት ነበረ ያስቀምጠው። ይህ በጣም ሰፊ ነው፣ ሰፊ ነው እንደዚህ ከጀርባው ነው ያለው አሁን ወደዚህ ወደ ፊት ለፊት መጥቶ ስለ ክርስቶስ የምናቃቸው ነገሮች ሁሉ ትክክል አይደሉም። ከዚህ በፊትም ብየዋለሁ ይመስለኛል። ክርስቶስ ስርዓት ነው ያስቀመጠው። ስርዓት ደግሞ ለክርስትና ሃይማኖት ተከታዮች ብቻ የሚሆን ስርዓት አይደለም ያስቀመጠው። ያ ነው ልዩነቱ እና እሱም በጊዜው የምናቅበት የሚሆን የምናቀው የሚሆን ነው የሚሆነው ሰፊ ነገር ማለት ይቻላል አንተ ባልከው ክርስቶስ ሁሉን በሁሉ እኩል አድርጓል። ግን አሁን ላይ እኛ እኩል ለን ወይ? ፀሐይ ሁሉንም በሁሉ እኩል ብርሃኗን ትሰጣለች። እኛ ከፀሐይ ብርሃን የምናገኘውን ሀይል በኩል እንጠቀማለን ወይ? ያንን ከፀሐይ የምናገኘውን ሀይል በኩል ተርጉመን ነው ወይ የምናወጣው? እኛ ላይ እኩል ነው የሚተረጎሙ፣ እኛ ጋር ነው ያለው፣ እኛ እዚህ አካባቢ ነው ያለው። እና እሱ ደግሞ ዝቅ ብሎ ሃይማኖት ላይ ብቻ መያዙ ነው፣ ክርስቶስን ሃይማኖት ላይ ብቻ እዛ ጋ ማስቀመጥ ላይ ስላለ ነው። እንግዲህ ይህንን እንድል አድርገኛል። ቅር የሚያሰኝም ከሆነ አላውቅም። የእሱን ጥያቄ መለስኩ ይመስለኛል። ያው በላይ ማሞ እንዳለው ከሆነ ሊሰራ ይችላል ወይ ነው የመጨረሻው መደምደሚያ። ሊሰራ ይችላል ወይ እኮ ሊሰራ ይችላል ወይ ማለት እዛ ውስጥ እኮ ያለው ምንድን ነው? ሊሰራ አይችልም ነው ባለው አካሄድ፣ አሁን ባለው ስርዓት፣ ዓለም በዘረጋው ስርዓት ንግስና፣ መሪነት ምናምን ያለውን ነው እንግዲህ እሱ የሚለው እና ባለን መንፈሳዊ ነገር እኩል ነን። ክርስቶስ እኩል አድርጎናል ልጆቹ ሆነናል። ልኩለን ገሌ ከገሌ አይለይም። ከማን ጋር ነው እኩል ያደረገን? ከኛ ከፍ ብሎ ገዝቶን የነበረ መንፈሳዊ ላለ ከሱ እኩል አደረገን። ብዙ እኮ ነው እኩል ሆነናል። ለራሱ ሰፊ ነው እና አንዳንዴ ጥያቄው ራሱ መንፈሳዊ ነገር ጋ ነው የምትሄደው። ማለት እኛ ክርስቶስ መጥቶ እኩል ሲያደርግ የሰው ልጅ ከማን ጋር ነው እኩል ያደረገው? ከፍ ነው ያደረገው? እኩል ነው ያደረገው? ከማን ጋር እኩል ሆነ? እንዳልኩት እኮ ነው መንፈሳዊያንም በክርስቶስ ዘንድ መንፈሳዊያንም እኩል ናቸው። እሱ አይደለም የሚጥላቸው ሁሉ ወደቁ ከተባለም የሚጥላቸው ሁሉ እንደታቀነ ስርዓቱ ነው የሚጥላቸው። ክርስቶስ ስርዓት ነው ያስቀመጠው። ስርዓቱን ኖረበት ፈጸመው። መጀመሪያ የተዘረጋውን ስርዓት ማለት ነው። ክርስቶስ በመጀመሪያችን ላይ ክብ ስምንት ማዘናዊ ስርዓተ ጥለት አወራረዱ። እንግዲህ ከሰማያ ሰማያት መጣ ሲባልም በክብ ስምንት ማዘናዊ ስርዓተ ጥለት ነው የመጣው። ሞትን ድል አድርጎ ሲያርግም በክብ ስምንት ማዘናዊ ስርዓተ ጥለት እሱ ስርዓት ነው የሚጥል ስርዓቱ ነው የሚጥል ይሄ መንፈሳውያንን በከፍታ በዝቅታው መንፈሳውያን ጋር አይደለ? የሰው ልጅ እንግዲህ በዝቅታ ውስጥ የነበረ ስለሆነ ነው ወደ ከፍታ መመለስ ነበረበት። በሚለው እኮ እኩል በሚለው ከትሄደ እኩል ካደረገን፣ ከማን ጋር እኩል ያደረገን? የሚበልጠን ነበረ አመጣና እኩል አደረገን ነው ወይስ ከፍ አደረገን ነው? እሱ የራሱን የቻለ ነው፣ ጥያቄው ራሱ። እንደዛ ከሆነ እኩል አደረገን ወይ እኩል ነው ወይ ያደረገን? ከማን ጋር ነው እኩል የሆን ነው? እርስ በርሳችን እንግዲህ እንዳልኩት አንድ አባት አራት ልጆች ያሉት እርስ በርሳ ለሱ ለአባት እኩል ናቸው። እነሱ እኩል ናቸው ወይ? ራሳቸው እርስ በርስ እኩል ናቸው ወይ? ለአባታቸው እኩል ናቸው። አባት በአንድ ነው የሚያቸው፣ ልጆቼ ነው የሚላቸው። እነሱ ግን እኩል ናቸው ወይ? ባላቸው ነገር ሰፋፊ ነገር ነው እየጠየቅ እየጠየቅ እየጠየቅ ስትሄድ እኛ ደግሞ አሁን እዚህ ጋር ከማን ጋር እኩል አደረገ ነው? ምንስ ጋር ነበርን ለምንስ እንዴትስ? በክብ ስምት ማለና የተራተ ጥለት ወረደ ምን ማለት ነው ምናምን የሚለው ራሱ እኮ ያ ነው። ክብ ስምት ማለና የተራተ ጥለት በቀጥታው ከክርስቶስ ጋር የተያዘ ነው። መልከጼዴቅ ክርስቶስ ተብሎ በዛ ውስጥ የተያያዘ ነው፣ ቀድሞ የነበረ ክብ ስምት ማዘናይ ስራ ተጥለት ኖሮት ፈጽሞት ነው። ከፍ ያለበትም ያን ስርዓት ነው። ስርዓቱ ደግሞ ስርዓቱን ካላከበርከው ኩለኝ ምናምን ስርዓቱ በኩል ነው እኩል የተዘረቀው። ካልኖርክበት ግን ያው ስርዓቱ ይጥልሃል ነው። ስርዓቱ ነው የሚጥልህ። ክርስቶስ ጋር ችግር የለም። እሱ በኩል ነው የሚቀበልህ። ግን ክርስቶስ ጋር የሚያደርስህ እራሱ ስርዓቱ ነው። ቀጣይ ጥያቄ፣ ወደ ቀጣይ ጥያቄያችን ስንሄድ መንፈሳዊ ሀሳቦች የሚል ጥያቄያችን እንደ ስምም ስንወስደው የተጣለውን መጠቀም ለምን አስፈለገ? ቅዱሱንና አትገኙ ጋር በህይወት ውስጥ ያለውን መጠቀም አንችልም አንችልም ወይን እየጨመርኩ አንችልም ወይን ይጨምራሉ አንችልም የሚል ጥያቄ ነው።